የቤተ ክርስቲያን ነጠላ የለበሱ ሰዎች ምኝታ ቤቴ ትንሽዬ የጸሎት ቦታ አለችኝ እና እዛ ጋራ መጠው ሲሰግዱ ግቡ፣ ገብተው ስገዱ ተብለው ሲሰግዱ አየኋቸው። ነጠላ የለበሱ አንድ አስር ሴቶች ናቸው ሴቶችም ወንዶችም አሉ። ከዛ ቀን ጀምሮ በጣም ተደበላለቅ፣ በህልሜ እናየው ከዛ በቀን ጀምሮ በቃ ምን ልበል ሰውነቴን በጣም ያሳክከኛል። ጭንቅላቴ ዞረብኝ፣ ድብልቅልቅ አለብኝ በቃ ሙሉ ሰውነቴን ነው የሚያሳክከኝ፣ በቃ ሰዓት የማይሰጥ በጣም የሚያዳፋ በቃ መድረሻ የሚያሳጣ ነገር። እና ይህ ነገር የደብተራ ይሆናል ብዬ ገመትኩ። ወደ ደብተራ እንድታስብ ያስገደደች ምንድን ነው? ከምን ሀሳብ ከምን መንጸር ተርጉመሽ ነው? ነጠላ ለብሰው ስለገቡብኝ አንድ ሃያ የሚሆኑ ሰዎች ወደ ሩሜ ሲገቡ የሆነ ሰው አይታየኝም እዛ ያሉት ስዕሎች ጋር ስገዱ ሲላቸው ሲሰግዱ አየው ነጠላ ለብሰው ገብቶ ስገዱ ተባሉ አ ማን እንደሚላቸው አይታየኝም ግን በቃ ምልበል በጣም ሰውነቴን ሁሉ ያሳክከኝ ነበር በቃ ማከክ ነው ዞረብኝ ወደ ቤቴ አልገባም የሆነ ዝም ብዬ ሞል ሄጄ ሻይ እየጠጣው ማምሸት ነው በቃ ብኩ ነው ከዛ ቀን ጀምሮ ድብልቅልቅ አለብኝ አስመሳይ የሆነ መንፈስ አንቺ ውስጥ እንደገባ ነው የሚያሳየው። መንፈሳዊ መስለው የሆነ በሆነ አላማ በሆነ መንገድ መንፈሳዊ መስለው ያጠቁሽ ወይም ደግሞ ያገኙሽ ሰዎች ይኖራሉ ብዬ አስባለሁ። ቀጥታ ደብተራ ነው ሳይሆን መንፈስ፣ አስመሳይ የሆነ መንፈስ ነው ነው ብቻ። ከዛ ምን ሆነ መሰለ፣ በቃ ይሄ አየሩ ሁሉ ይከብደኝ ጀምር፣ ጠዋት ስነቃ እና ሰላም መለኪ ምንም ሌላ ጸሎት ታውኩኝ። በቃ እንደ እየባሰብኝ እየባሰብኝ ሲሄድ፣ አንድ ጊዜ አውሮፕላን ሄሊኮፍተር ምናምን ባናቴ ዥ እያሉ የሆነች ረጅም ሴት ረጅም ቀሚስ የለበሰች እጄን ይዛኝ ስትሄድ ባጠገቤ ይወድቃሉ፣ ግን አይነኩኝም። ብዙ ይወድቃሉ። እነዚህ ነገሮች የምታያቸው መቼ መቼ ነው? በቃ አሁን ያ መጀመሪያ ገባ ካልኩ በኋላ ብዙ ቀን ታምሜ ስራ ሁሉ አጥቼ ከስራዬ ሁሉ በቃ አሁን አንፈልግም ሰው ብለውኝ ወጥቼ በቃ በጣም ተበሰጫ አጭቼ ደግሞ ያው እየጸለይኩም ነበር። ይሄንን ደግሞ አየው፣ ቆይቶ ይሄንን አየው ከአውሮፕላን ሄሊኮፕተር ምናምኖች አጠገቤ ሲወድቁ የሆነች ሴት እጄን ይዛኝ አይነኩኝም። የአየር ጋኔኖች እንደዚህ አውሮፕላን ሄሊኮፕተር ምናምን እንደዚህ ነገር ዘመናዊ በሆነ መንገድ የምታዩ አንደ ርቢ አንቺ ላይ የሰላቢ መንፈስ በተደጋጋሚ የሚከታተልሽ መንፈስ እንዳለ ማሳያም ጭምር ነው። እንግዲህ እንደ ድሮ ነው በድሮ ዘመን ነው የሚያሳየው። አሁን ደግሞ ባለንበት ዘመን እንደየጊዜያችን ስለሆነ መንፈሱ ማነው መልክቱ የሚመጣው የመንፈሱን ባህሪ ልክ እንደ በሚገባሽ መልኩ ነው የሚያሳየውና ብትቺ በጣም የሚከታተልሽ የሚሰልልሽ ወይ መስተፋቀር ይሁን የሚወድሽ ሰው የጎረምሳ መንፈስ ይሁን ወይም ከወንድ የተላከች ሴት አንቺን የምትሰልልሽ ወይም ጓደኛ መስል ያቀረበች ሴት ካለች ያንን ቼክ አድርጊ። ብዙ ጊዜ የተላኩ ሴቶች ሲኖሩ በዚህ መልክ ነው የሚታየው፣ ሴቶች ሆነው ነጠላ ለብሰው በማስመስል ለምሳሌ ነጠላ ለብሳ መታ ፊቷ ግን የማትታይ ከሆነች አስመሳይ ጓደኛለች ማለት ነው። አስመሳይ የሆነ ሰው አለ። ከባህሪሽም አንፃር አንቺ ጋርም እንዲህ ያሳያል። ብዙ ጊዜ ህይወትሽ እንድታስተካክል ከተፈለገ በመስታወት ራስሽን ስታይ ነጠላ ለብሰሽ ግን መልክሽ የማይታይ ከሆነ ራስሽን ማስተካከል እንዳለብሽ፣ ወደ ትክክለኛው ማንነትሽ መመለስ እንዳለብሽ ማሳያም ጭምር ነው። ብዙ ሴቶች በመሆናቸው ነው እንጂ አንድ ሴት ብትሆን ኖሮ ነጠላ ለብሳ የምትሰግደው ራስሽ ነሽ የምትወኘው። በህልም ነጠላ ለብሳ አንዲት ሴት ስትሰግድ ካይሽ ነፍስሽ ወይም ስጋሽ ይህን ዋጋ መክፈል እንዳለባት ማሳያ ነው። ቀጥታ ከመንፈስ ጋር የሚገናኝም አይደለም። ሙሉ በሙሉ እንደዛ። አሁን ሌላ አንድ ነገር ደግሞ መሰለ ያ መንፈስ ከገባ ጀምሮ በእርግጥ አሁን ትንሽ እየሰገድኩ ምን እያልኩ መልሶ ስራዬ መስመር ይዞ ትንሽ ደህና ነበርኩ። ግን አሁን ባለፈው ራሱ ይህን ገጠመ እያዳመጥኩ ምን አየው በህልሜ፣ አንተ ሱቅህ ያው ሌላ ሀገር ነው ያለሁት ሱቅህ መጥቼ ይመስለኛል። ምን እልሃለሁ ቅባ ቅዱስ አልፈልግም። ቅባቅዱስ እንዲያ አንስተ እንደዚህ ሌላ ሰው ሲገዛ ነው እኔ ቅባቅዱስ አልፈልግም እልሃለሁ። እና እንዴት በእውኔም ማስብ ነበረ። አልታሰር ይሉኛል መንፈሶቹ። አሁን እስሀም ገብቻለሁ፣ ታሰሩ በስላሴ ስም እላለሁ እነዚህ የሚሯሯጡትን የሚያሳክኩኝን፣ አልታሰር ይሉኛል። እና በህልሜም ለአንተ እንዴት ልሰር ብዬ ልጠይቅ ስል ሰው እየከበበህ ሳልጠይቅህ ቀረሁ። አልታሰር አሉኝ ልልህ እፈልጋለሁ ግን ግርግር ሆኖ ቅባ ቅዱስን አይደለም የምፈልገው እኔ እንዴት እንደማስር ንገርኝ፣ እያልኩ ግርግሮ ነው። በቃ ሄድክብኝ ከሰዎች ጋር ሆነ። በህልም ቅባት ቅባ ቅዱስ አልቀባም ማለት ክርስትና ወይም ደግሞ በሃይማኖቶች ላይ እግዚአብሔር ሊሰጥሽ ያሰበውን ጸጋ አልቀበልም ማለት ነው። ቅባ ቅዱስን ሹመት ነው፣ ወይም ደግሞ ልጅነትን አለመወደድ፣ ሁሌ ባህሪያ ለመሆን መሞከር እግዚአብሔር ልጄ ሲልሽ አንቺ ደግሞ በኃጢአት ላይ ኃጢአት እየጨመርሽ ወይም ደግሞ ስለ ስጋ ፈቃድ ብቻ እያሰብሽ ፍላጎቶችሽን ብቻ ለማከናወን ነው እግዚአብሔር የምትፈልጊው ማለት ነው እሱ ልጅ ሊያረግሽ ስጋና ደግሞ ተቀብለሽ ሊቀባሽ ሲፈልግ ወራሽ ሊያረግሽ ሲፈልግ አንቺ ደግሞ የምጠይቂው ጥያቄ ሌላ ነው እንዴት ልሰራው ነው የምትይው ጉዳይሽ ከምን ጋር መንፈሱን ለማሰር ከመሞከር ጋር ነው ቅባ ቅዱስ ግን እንኪ ስትባይ አልቀበልም ማለት ደግሞ ቅባ ቅዱስ በህልም ማየት በአጠቃላይ ሹመት ነው የልጅነትን ሹመት ስልጣን አንድ ነገር መውረስ ባለቤትነትን መቀበል ማለት ነው ስለዚህ በተቻለሽ መጠን ለመፈወስም ይሁን ሹመት ለመቀበል ለማንኛውም ነገር እግዚአብሔር ሊቀባሽ ሲሞክር አንቺ የራስሽን ሀሳብ እያራመድሽ በአትታገዩ ጥሩ ነው። ይሄ የሚያሳየው አንቺ ውስጥ ቆይ የሚቀድመውን ነገር ትተሽ ሌላ ነገር ነው እየጠየቅሻለሽ፣ እያለሽ ነው ስጠይ። አሁን ስትነግርኝም እኮ ጥሩ ነው፣ በስራዬ ላይ ምናምን ለውጥ አይቻሉ ስትይኝ፣ ስራ ላይ ለውጥ ስለታየ ነው ወይ ጥሩ የሚባለው አንድ መንፈሳዊ ሰው አንድ ሃይማኖተኛ ሰው ስራው ላይ ደሞዝ ላይ ወይም ትዳሩ ላይ ሰላም ስላየ ነው ወይ ጥሩ ለውጥ የሚባለው የሚለውን ነገር ማሰብ ያስፈልጋል። ጥሩ ለውጥ ብዬ የማስበው ሆነ ያ አይደለም። በእርግጥ መንፈስ መያዙ መታሰሩ ማሳያ ምልክት ሊሆን ይችላል እንጂ ለመንፈሳ ህይወት መመዘኛ መለኪያ ሊሆን አይችልም። በትዳርም ሆነ በገንዘብ ለውጥ ማምጣት እና አንቺ አስቀድማችሁ ጥቁርና መንግሥቱን ፈልጉ የሚለውን ነገር ሲትኩረት አድርጊበት ህልሙ ላይ የሚያሳየው ያ ነው። እሺ ሌላ አንድ አጭር ነገር። አንድ ጓደኛ አሁን አጋጣሚ ይዜ ስለሌለ ነው ልንገር። በአውሮፕላን ከኤርፖርት ጋር ተጠርቼ ናግባ ተብዬ በአውሮፕላን ተሳፈርኩኝ። ከዛ እንደውም መጨረሻ ላይ እንደውም የፓይለቱ እንትን ላይ ሁሉ ተቀምጬ ስበር አየው አለኝ። ና ምንድን ነው ያ? እንዴት በአውሮፕላን ስሜ ተጠርቶ አለኝ። ከኤርፖርት ላይ ስሜ ተጠርቶ ገባሁኝ አውሮፕላን ውስጥ ተሳፈርኩና መጀመሪያ እንደ ተሳፋሪ ነበርኩ አለ። ከዛ እንደው መጨረሻ ላይ የፓይለት ሚነ አውሮፕላኑ እንትን የሚለው የሚያበራው ሰው ወንበር ላይ ቁጭ እየሰበራ አየው። እንግዲህ ይሄ በቀጥታ የሚገናኘው ከእድል ጋር ነው፣ ከእድል ጋር ነው። እድል በህይወቱ ላይ የሚመጣ እንዲሆነ ጥሩ እድል ይመጣል የሚመጣል እሱ ፈቅዶ ሳይሆን እግዚአብሔር ባለው ጊዜ የሚመጣ እንደሆነ ነገር ጥሪ አለ። ቀጥታ እናቶች መናገር የሚከብዳቸው መብረር፣ ተሳፍሮ መሄድ፣ ሩቅ ቦታ መሄድ ማለት እንግዲህ አውሮፕላን ሩቅ ቦታ መሄድ ነው፣ አይደለም በእግር ቢሆን ኖር ትራንስፖርት ቢሆን ቅርብ ነው። በግልጽ ስነግርሽ ያው ትንሽ ይከብዳል። አንዳንድ ጊዜ ግልጽ መናገር አንዳንድ ጊዜ በጣም ያስደነግጣልና፣ ከሞት ጋር በተገናኘ እንዲህ ነገር ይታያል። ሩቅ ቦታ መሄድ፣ መጓዝ ሊሄድ ነው ብሎ ስንቅን ቋጥሮ የሆነ ነገር ማዳበሪያ ተሸክሞ ወይ የሆነ ሻንጣ ይዞ መውጣት በንስሐ መዘጋጀት እንዳለብን ማሳያ ነው። ይሄ ግን ጥሪ፣ ተሳፋሪም ነበር መጀመሪያ። ግን ደግሞ ጥሪ ተደርጎለት ከአብራሪዎቹ ጋር መታየቱ እድል ነው። እግዚአብሔር ከሚጠብቀው መልአክ ጋር አንድ የሆነ ያቀለለት ነገር አለ። የሆነ ቦታ ላይ ሄዶ የሚሰራው ነገር አለ ማለት ነው። ፓይለቱ መልአክ ነው። መጀመሪያም የታቀደለት ነገር ነበረ ማለት ነው። መጀመሪያም ተሳፋሪ ነበራል ያልሽኝ ስሙ የተጠራው እንትን ነው። ገና ሳይሳፍራው ኤርፖርት ውስጥ ስሙ ተጠርቶ ወደ አውሮፕላኑ እንዲገባ ስሙ ተጠርቶ ከዛ አውሮፕላን ውስጥ ገብቶ መጀመሪያ እንደ ተሳፋሪ ነበር። በኋላ ግን እንዲያውም አብራሪ ወንበር ላይ ቁጭ አለ። አንድ የሆነ እድል አለ። የሆነ እግዚአብሔር ከፊት የሚያዘጋጅለት መልካም የሆነ ነገር አለ። በጣም በሱ ላይ ከሱ ጋር በተገናኘ እሱ ባለበት ስራ ይሁን ዛሬ ባወቀበት እውቀት ምን እንደሆነ ባላውቅም፣ ግን ኃላፊነት ይሰጠዋል። ብዙ ሰዎችን ማስተዳደር የሚችልበት ኃላፊነት ብቻውን አይደለም። ሊጠነቀቅ እንደሚገባና ያለበትን ቦታ ሊያከብር እንደሚገባ ማሳያ ነው። በቃ ባጭሩ ኃላፊነቱን ስራው ምንድን ነው? ምን እንደሚለውን ራሴሽ ሽ የምታውቂው ባለቤትሽ የሚሰራውን ስራ ነው። ስራው እንደ ነገር ነው። አትንገሪ፣ አትንገሪ ስራው ምንም ይሁን ግን አሁን ካየው ህልም ጋር በተገናኘ አለማዊ ነገር ላይ ነው ወይስ መንፈሳዊ ነገር ላይ ነው ይሄ ጉዳይ የመጣለት የሚለውን ቼክ ማድረግ ነው ጸሎተኛ ሰጋጅ ጿሚ ምናምን ከሆነ ኃላፊነት እንዳለበት ለወደፊቱ አንድ የሆነ እግዚአብሔር ሊሰጠው የሚፈልገው ነገር አለ ተሳፋሪ ከሆነ ተሳፋሪ ከሆነ ከሱ አይደለም ከእግዚአብሔር ነው ይሄ ነገር እሺ ግልጽ ነው እሺ አው ግልጽ ነው። ሌላ ባጭሩ አንድ ቶሎ ልንገርህና ሌላ ደግሞ መመሰል። አሁን እንደዚህ ሰው ጓደኛ ኖሮኝ ብዙ ጊዜ በጸሎት ብዙ ረድቶኛል። እንደነገርኩ ያው ትንሽ ይሄ ደብተራው እንትን ትሬን ውስጥም ሊገፈትረኝ አስብ ነበር፣ ጥግ ላይ ቆብ ነበር ያ ባለፈው ቅድም የነገርኩ ማለት ነው። እነዚህ የሚያሳክኩ ነገሮች መጡ ካልኩ በኋላ በቃ ዝብርቅ ብዬ ነበር ማለት ነው። ግን በቃ ለብዙ ከአመት ከምናምን በላይ የሚካኤል ቀን ሚካኤል ቤተክርስቲያን ነው። አጋጣሚ አንግሼ ስመጣ ከዚህ በፊትም አውቀዋለሁ። ይቅርታና ሰዓት እንዳልፈጅና ትንሽ ልንገር፣ ረዘማል። ግን አይደለም አሁን ዛሬ ሌላ መርሃ ግብር ነው፣ ሌላ ፕሮግራም ነው። እሺ በቃ ባጭሩ ብቻ ህልሙን ልንገርና ልስጋ። ህልም ንገርኝና፣ ምክንያቱም ፕሮግራማችንን ሆነ መሰለኝ ብዬ ተናግሬያለሁ። እሺ፣ ይቅርታ፣ ህልሙን ብቻ ነግሬ ልንገር። አሁን እየጸለይኩ ነው እንደዚህ ጋብቻ አስቤ እግዚአብሔር ሆይ የሆነ ነገር ዝብርቅርቅ ይላል። በመሀል ወይ አዲስ ነገር ወይ ጭቅጭቅ ይመጣል እና ምንድን ነው ብዬ ስጸልይ ሁሌ በህልሜ የማየው አሁን ይሄን ስለጋብቻ መጸለይ ከጀመርኩ በኋላ አባቴ እንደ ባሌ ሆኖ አያለሁ በህልሜ እን አባቴ እንዴት እንደ ባሌ ሆኖ አያለሁ እና ስል እህቴ ትመስለኛለች ትመጣና ይሄማ ትክክል አይደለም ብዬ ቤቱን ለቅቄ እወጣለሁ። ስወጣ እህቴ እንኳን የወጣሽ እንኳን የወጣሽ መውጣትሽ ትክክል ነው። ድሮም እኮ ማይሆን ነገር ነው ሰው ራሱ ቢሰማ ምን ይላል? አሁን ግን የዚህ አሁን ያልኩህን ያሰብኩትን ሰው ምጸልውን ሰው ዝም ብለሽ ከሱ ጋር ቀጥ ስትለኝ አያለሁ። እና ይህን እንደዚህ ማየት የጀመርኩት አሁን ስለ ጋብቻ ነው እንጂ ከጸለኩ እኮ ነው እንጂ እንደዚህ አባቴን አይቻላቅም። አባቴ በህይወት የለም። እንዳጋጣሚ ሆኖ ግን አሁን እንደዛ በቃ ሁሌ እግዚአብሔር፣ የማይሆን ነገር ካለ ይህን ጋብቻ እንደዚህ ያስብ ያለው በቁርባን በንሳ አንተ ገለጽ ስል ሁልጊዜ ይህንን ነው ማየው። በቃ አባቴ እንደ ባሌ ሆኖ ነው ማየው። ምናልባት አባትሽ እናትሽን ያገቡበት መንገድ ቼክ ቢደረግ ጥሩ ነው። ምናልባት እንግዲህ መስተፋቀር አድርገው ያገቡበት ችግር ይኖራል ብዬ ጠረጥራለሁ። እሱ አልደብቅም። አባትሽ እናትሽን ያገቡት በመስተፋቅር ከሆነ ያው መንፈስ ወዳንቺ ስለመጣ ከእናትሽ ማህፀን ወዳንቺ ስለመጣ አባትሽ ላይ ያለው የባልነትና የወንድነት ወይም ደግሞ አግብቶ ለመኖር ያለው የተላከው መንፈስ ያንኑ ዓላማ ይዞ ነው አንቺ ውስጥ የሚመጣው እና እኔ ባልሽ ነኝ ብሎ በውስጥ በኩል የአባትሽን መልክ ይዞ መጥቶ መንፈሱ ግን እንደዛ ይታያል። ብዙ ጊዜ ከማን እንደመጣ መልኩን ያሳያል፣ ብየ የምናገረው ለዛ ነው። የመጣበትን ዓላማና ከምን ስጋ ላይ ከማን መልክ ላይ እንደመጣ ለማሳየት በሆነ ሰው ይገለጻል፣ መልአክም ከሆነ እርኩስም ከሆነ ያንን መልክ ይዞ ነው የሚመጣው ብዬ የምናገረው ለዛ ነውና አባቴ ባል የሆኑ አየዋለሁ ማለት ከአባትሽ ላይ ለእናትሽ ባል የሆኑበት መንገድ አንቺ ጋር ይቀጥላል ማለት ነው። መንፈሱን ነው የምልሽ፣ መንፈሱ አንቺ ውስጥ ያለው መንፈስ አሁንም እንደ ባል ነው የሚሆንብሽ። ትዳር ላይ እርግጠኛ ነኝ አንዳንድ ችግሮች ይኖራሉ፣ ወይም ጓደኛ ፍቅረኛሞች ላይ በጣም ለትልቅ ዓላማ የምትፈልጊበው ጉዳይ በጣም ትንንሽ ሆኖ ተሰባብሮ ተበለሻሽቶ የምታጭው ነገር ይኖራል። ያም ሆኖ ደግሞ አንቺ ከራስሽ ሰውነት ላይ ራስሽን እስክትገምችው ድረስ መሆን የማትፈልጋቸው ባህሪዎች ሆነው ሰው እስኪገምትሽ ወይም ፍቅረኛሽ ባልሽ እስኪገምትሽ ድረስ ራስሽ ላይ የተለየ ባህሪ የምታይበት ሁኔታ ይኖራል። አዎ፣ ያልከው አሁን ነገር ትክክል ነው። አባቴ እናቴን በእንደዛ እንዳገባት ምን ልበልህ። እናቴ ጋ ባይለፈልፍም ወደ ሰማንያ ፐርሰንት የማውቀው ነገር አለ፣ እንደዛ እንደሚሆን ማለት ነው። አሁን እኔ ግራ የገባኝ አሁን በሁለት ሁሌ ስለ ጸሎት ስለ ጋብቻችን ስጸልይ ሁሌ በህልም ይሄ ከሆነ የሚታየኝ እንቅፋቱ ይሄ ነው ማለት ነው። ያም አስተዋጽኦ አለው። ብዙ ሰራዊትን ሊሰበስብ የሚችል መንፈስ ነው። ዛር ሆኖ ብሻል ከአባቶች ወደ እናቶች ሲሄድ መስተፋቅር ሆኖ አንቺ ደግሞ ከማህፀናቸው ስለተገኘሽ ደግሞ ዛር ሆኖ ያልፋል። ዛር ብዙ ጊዜ ከማህፀን ተይዞ ይዘሹ የምትወለጁ ሲሆን ነው ዛር ስሙ የሚለወጠው። እንጂ ቀድሞ ስምህ ማን ነው ቢባል እኔ ቀድሞ የገባሁት መስተፋቅር ሆኜ ነው የገባሁት። አንቺ ጋር ግን ዛር ነኝ ይላል። ዛር ማ ዘር ነኝ ማለት ነው። ስለዚህ ሌሎች ሰራዊቶችንም ለመሰብሰብ በጸሎት የሚፈትኑ ከወንዶች የሚመጡ ከተለያዩ ጎረምሶች የሚመጡትን የአቴቴ ጨሌ የሚመለክበት ቤት ውስጥ ያድጉ ወጣቶች ከሆኑ አንቺን ወጣት በነበርሽበት ሰዓት ወይም ደግሞ የሆነ አግብተሻል አላገባ አሁን እኮ ዳገባ ጸሎት ማድረግ ከጀመርኩ ነው ይሄን ማየት፣ በፊት የምታውቂያቸው ወንዶች ላይ የሚነሳ አይን ማለት ነው። ከተለያዩ ወንዶች የዝሙት መንፈስም ይሆናል የማንኛውም አይነት መንፈስ ከእነሱ አይን የሚመጣውን መንፈስ ይሰበስባል። ይሄኛው ዛሩ ይሰበስብና ፈተና ይሆንብሻል። ስለዚህ ዛር ብዙ ጊዜ ሰራዊት ሰብሳቢ ነው። ጠንቋይ ቤት እንዲሄዱ የሚያረገው ዛር ነው። ደብተራዎቹም ራሳቸው እንዲደግሙ መጀመሪያም ራሱ እንዲዋርሱት የሚያደርጋቸው የእናትና ያባታቸው ዛር ነው። ደብተራ እኮ ደብትርና ውስጥ የሚገባው እኮ ከመጀመሪያው ከእናቱ ማኅፀን ውስጥ የመጣው የዛር መንፈስ ነው እንጂ ካደገ በኋላ ምንም የሚያገኘው ነገር የለም። እርግጠኛ እኔ ሰው ዛር ባይኖርበት ግማሽ በግማሽ ማለት ይቻላል። አብዛኛው ሰው ንቁ ነው ብዬ ነው የማስበው፣ ንቁ እንጂ አብሮ የተወለደ ነው። ብዙ ጊዜ ባህሪያችንን ተመሳስሎ ልክ ጸሎ ስንጸል ስንሰግድ፣ ምን ስንል የእኛው ባህሪ እየመሰለን እንፈተናለን እንጂ የዛር መንፈስ ነው። ይህን ስራ የሌለበት አለ ብዬም አላስብም። እኔ አንዳንድ ጊዜ እኔ የለብኝም ልንል እንችላለን። ግን ይህ አማርኛ ትክክለኛ አማርኛ አለም፣ እኔን አይነካኝም እኔ የለብኝም አቅም የለውም ምናም ሳይሆን እግዚአብሔር ያግዘኛል አቅም እንዳይኖረው ያደርጋል ሊኖር ይችላል ብሎ ነገሮችን ማሰብ ነው። ነበርሽ ያው አሁን በትዳሩም ችግር ካለ ሁሌ ባለው ጭቅጭቅ ሁሌ ችግር ካለ እግዚአብሔር ግለጽ ስል ይሄ የሚታየኝ ችግር የሚፈጥረው ነገር ይሄ ነው ማለት ነው። አዎ ትዳርሽ፣ አሁን ትዳር ልትይዥ ነው፣ ልታገቢ ነው። ባልሽን ላይወደው ይችላል። ባልሽን አለመወደዱን የሚያሳየው በአንቺም ላይ በሱም ላይ ሊሆን ይችላል። ለምሳሌ ባልሽ ነኝ ካለ፣ የአባትሽ መንፈስ ባልሽ ነኝ ካለ ባለቤትሽን አይወደውም ማለት ነው። ጠጥቶ እንዲመጣ ያደርገዋል። አንቺ ለምሳሌ ሰካራም ወንድ ማትወጅ ከሆነ ባልሽን ሰካራም ያደርገዋል። ከአንቺ ተነስቶ ሄዶ ከመሥሪያ ቤት ሲወጣ መጠጥ ቤት ቀምሶ እንዲመጣ ያደርገዋል። እንዲሁም ደግሞ ራሱ ባልሽ ላይ ያለችው ደግሞ ሴት ዛሬ አይነት ጥላ ከአንቺ ጋር ካለው መንፈስ ጋር ይስማሙና መናፍሶቹ ሁለታችሁ በተራ በማይረባ ነገር ለትዳር የምትፈላልጉ ባለሚስቶች፣ በክረሜላ መጣላት፣ በማይረባ ነገር መጣላት ትጀምራላችሁ። ብርጭቆ ወደቀ፣ እንትን ጨርቅ ተቀደደ፣ ምናምን በሚለው በትንንሽ ነገሮች፣ ለምን ይህን ያክል ሰው በሰርግ ራሱ ልትጠሉ ትችላላችሁ። ይህን ያክል ሰው ይጠራ እንደዛ እየተጣላ ነው አሁን በሰርግ ሁኔታው እንዴት እንደሚሆን ትክክል፣ እንዴት አዎ፣ ምን ያህል ሰው ይጠራ? እንዴት እናድርገው? ቤሎው ኪራዩ ሴት ልጅ ደግሞ ሰርጓን በጣም ትወዳለች። ወንድ ልጅ ደግሞ ለዚህ ነገር ግዱም አይደለም፣ ብዙም ያክል ነው። ስለዚህ ጥንቃቄ ማድረግ ያለብሽ ይሄ መንፈሳዊ ሰው ከሆንሽ ይሄን ነገር እንትን አትስጩ። ፐርሰንትም ቦታም ጊዜም አትስጩ። ከሆነ ሆነ ባለቤትሽ እንዲጎዳ ሳይሆን አንቺና እሱ ተጠቃሚ የምትወሉበትን ነገር ነው ማመቻቸት ያለብሽ። ምክንያት እንዳይገኝ ነው። ምክንያቱ ምንድን ነው? አንቺ የአንድ ቀን ደስታ ላይ ትኩረት ስታደርጊ፣ እሱ ደግሞ ከሰርግ በኋላ ያለውን ህይወት ሊያስብ ይችላል። ሁለታችሁ ግን ተመሳሳይ የሆነ ሀሳብ ካላችሁ ልታሸንፉ ትችላላችሁ። መካከለኛ የሆነ ሀሳብ አምጥታችሁ እንዲህ ብናደርግ ሴ ይሄ ነገር እንደዚህ ቢሆንስ፣ አይ እንደዚህ ቢሆን ደስ ነበረ፣ ግን ካለ ሁኔታ አንፃር በቃ ይቅር፣ በቃ ይቅር መተው። ለምን አይነ ጥለዋን ማናደድ? ይሄ ነገር ካልሆነ ብለሽ ከተጣላችሁ በትክክል ከሰርጉ ጊዜ ጀምሮ የሟርቱ መንፈስ ይመጣል። የጭቅጭቅ ሟርት የሚባል አለ። የጭቅጭቅ ሟርት ናዝሬት ሄጄ የዛሬ ስንት ዓመት ነው ሰርግ ቪዲዮ በምንሰራበት ሰዓት፣ በፊት የዛሬ ስንት ዓመት 15 ዓመት 14 ዓመት አስታውሳለሁ። 2099 ዓ ም ላይ ሰርጋቸው ላይ ተጣሉ አሉ እንትን አንስተው ወንበር አንስተው የተደባደቡ አሉ በዘረኝነት ማለት ነው ፎቶ ኬክ ተቆርሶ ምናምን አልቆ ፎቶ በሚነሱበት ሰዓት ላይ አንድ ቅዝቅዝ ያለች ዘመድ ናት መታ ሲነሱ ፎቶ መታ ቆም ማለች አይ ካንተ ጋር ቆሜ አልነሳም ብላ በዛ በኩል ቦታ ቀየረች ከሙሽሮች ጋር ፎቶ ሲነሱ ከዛ ተናደደባትና ምን ስለሆንሽ ነው አንቺ ፎቶ ማትነሽ ከኛ ጋር አንቺ ማነሽ እኛ ማንን ማምሲያ ጊዜ በቃ ይሄ በጣም የሚያስጠላ የሆነ ነገር የተፈጠረው፣ ወንበር አንስቶ መፈነካከት፣ ከዛ ህዝቡ ሲደባደብ፣ ሙሽራውና ሙሽሪት ደግሞ እዛው የአንቺ ቤተሰቦች ናቸው የሚበጠብጡት ሲላት፣ ያንተ ናቸው፣ የአንቺ ናቸው ብሎ እዛው እነሱም ድብድብ በካሜራ ላይ የተቀረጸ ነገር ነው መናገርሽ እና ይሄ ሁሉ ነገር ግን ግሎ የመጣው ከመጀመሪያው ጀምሮ ያልተፈታ ችግር ነበረ። እነሱ አትጋቡ ሲሏቸው ቤተሰቦች፣ እነሱ ደግሞ አሸንፈው ድል አድርገውት ነበር ፍቅራቸውን አይተው ብሔር ምንም ጥቅም የለውም፣ ዋናው ፍቅራችን ነው ብለው አስበው አሸንፈው ነበር። መጨረሻ ላይ ግን ደግሞ አለማዊ ሰርግ ስለሆነ አይነ ጥላ ስራዋን ሰራች ማለት ነው። መንፈሳዊ ሰርግ ቢሆን ኖሮ እንዲያን ነገር አይኖርም ብዬ አስባለሁ እንደኔ። አይ አሁን ያልከው ነገር ትክክል ነው። አሁን ይሄ ራሱ የምልህን ሁለት ነገር ማየት የጀመርኩት በጣም ጭቅጭቅ በዝቶ፣ አሁን ስንሰግድ እኩል አብረን መስገድ ጀመርን፣ ቁጥሩንም እኩል አንድ ሰው እየመራ ጸሎቱንም እኩል እያደረግን ስንመጣ ነው ይሄን ያየሁት፣ እንጂ በህይወት ይሄን ነገር አይቻል አቅም ነበር። አሁን ያባቴን የምልህ መስገድ መጸለይ ስትጀምሪ ወጣ። ያ ማለት ተደብቆ ሊሰራ የነበረ መንፈስ ነበረ ማለት ነው። ተደብቆ አድፍጦ የሆነ ነገር ሊያረግ ያሰበ መንፈስ ነበረ እና ተጋለጠ ማለት ነው። ባይዘ ወይ